ለምን እሷ በዚህ ልክ እየማለች? ከዚህ በፊት ምንም ፍቅረኛ አልነበረኝም። በቃ የጀስት የፊት ጓደኛ እንኳን የትምህርት ቤት ላይፍ እራሱ የሚባሉት ነገሮች ያን ነገር በጓደኝነት ላይፍ ውስጥ እንዳላችሁ አይደለም። አሁን ነገሩ ሌላ ሰው ጋር እኔም ተደብቅ ነው ካፌ እንኳ ይሆን ስትገባ ተደብቃ ነው ምናምን ሰው እንዳይባት የሆነ የሚያውቃ ሰው ምናምን እንዳይባታ ተጠቅም እና አሪድ ፍቅረኛ እንደሆኑ በደንብ በደንብ ማለት ትክክል ነው ማለት ነው ያስታወቃል። እንደ እርግጠኛ ነኝ ምንም መቶ ፐርሰንት እርግጠኛ ነኝ። ምንም ምንም ጥያቄ የለውም። ማለት ነው ጀስት ለቪዲዮ ምናምን ተቀጣጥረው ምናምን ሊሆን ይችላል። አሁን እሷ ኢንስታግራም ላይም ቲክቶክ ላይም በጣም ብዙ ቪዲዮ ይደርሰኛል እኔ ማለት ነው እያለቀሰች ምናምን አንተ ታስፈልገኛለህ ምናልም ተክተልኛል ምናምን የምትለው የሆነ ሰው አለ እና ያ ሰው እኔም ለእንትን ለማድረግ ሞክሬ ነበር፣ እኔም መረጃው አልደረሰኝም ነበር እና አሁን እሱን አይታ አንተ ይህን ስትልክልኝ ትንሽ ግራ ተጋባው እኔም ኢንስታግራም ላይ ፖስት አድርጋ አብርሃምን ምናምን አፈቃ እንዴ? አይ አላለችም፣ ግን እውነት ለመናገር አላለችም፣ ግን ሁኔታው ይመስላል። ቲክቶክ ላይ የምትለቀው ቪዲዮ አለ እና እንዴት ናችሁ? ጤና ይስጥልኝ ውድ ቤተሰብ። ያው ሰሞኑን ያው እንግዲህ እንደነገርኳችሁ ነው። ፋሲካ ሆኖ ነው የሩታና የአብረሽ ፋሚሊዎች፣ ኦዲየንሱ እንግዲህ በጣም ደስተኛ ነው፣ በሚያዩው ነገር በጣም ደስተኛ ነው። በተለይ ደግሞ የሩታ መውለድ በኋላ በጣም አዳዲስ ነገሮች እያየን ነው። በቃ ያላቸውን ፍቅር ያላቸውን ትስስር በጣም የምትፈልጉትን ነገር እያያችሁ ነው። እና በተቃራኒው ደግሞ የሄርሜላ መሰናበት፣ የሄርሜላ እንደገና ደግሞ ኢንስታግራም እና ቲክቶክ ላይ የምትለቀው ነገር በጣም ብዙዎች ጋር መነጋገሪያ ሆኗል። እና ይህም ነገር አስገርሞናል ግን ትናንትና ሩታ ስታሳይ በነበረው ሪያክሽን ልጃቸው ሲገረጽ ምናምን የሚገርም ነበር እና እነዚህ እነዚህ ነገሮች በጣም ብዙዎቹን አነጋግሯል። በጣም ብዙዎች ራሱ ልባቸው ተነክቷል። ሪያሊቲ ሾው እስከሆነ ድረስ ብዙዎቻችንም ያለንን ነገር እንትን ስንል ነበር እና ኢቨን በቃ እናትነት የሚባለው ቴስት እናትነት የሚባለው ነገር በቃ አላደለ ምን ያህል ምን ያህል ስሜት የሚነካ እና በቃ አላደለ የእናትነትን ፍቅር በሩታ አይታችሁ ብዙዎቻችሁ ምንትና ምንተን ብላችኋል፣ እና እኔ ይህ ነገር በጣም ገርሞኝ ነበር። ነገር ግን የሄርሜላ ስንብት ደግሞ ጀርባ ደግሞ በጣም የሚገራርሙ ጉዳዮች አሉ። በጣም አዲስ ጉዳይ አለ። የሄርሜላ አዲስ ፍቅረኛ ይዛለች። እሱንም እንግዲህ እናንተ ማወቅ ስላለባችሁ ነው። ብዙዎቻችን ከአብርሃም ጋር ነው እንደዚህ የምታደርገው እነሱ ትዳር ትውጣ ምናምን ትላላችሁ። ግን ከዛ ጀርባ ደግሞ ያለው ነገር ፍቅረኛ እንዳላት ሙሉ መረጃው ደርሶኛል። እኔ ደግሞ ለእናንተ ተፍ ተፍ ብዬ ጉዳዩን ወሬውንም ይዤ መምጣቴን ቀጥ እያለው። አንዳንዶቻችሁ በቃ የሄርሜላ እንትኖች ናችሁ መሰለኝ የምትንጫጩ አላችሁ። ለእሱኛ ጉዳያችን አይደለም። ግን አሁን የምስራች ነው፣ ደስ የሚል ነገር ነው። እውነት አብርሃም ደግሞ ሩታ የሚቀርታ ልቡ ተመልሶ በመልካም ነገር በመልካም ነገር እንደዚሁ እንደምናያቸው ተስፋ እናደርጋለን እና አቤልም በጣም ከባድ ውዝግብ ላይ ናቸው። ባለፈው በለቀቁ ቪዲዮ አይታችኋል። አንተ ነህ ሁለቱ መለያየት እንትን የሆን ከምናም ብለው ነፈርን ጃቤልን አንቀውት ይዞት ብዙ ነገር አይተናል ማለት ነው። ግን የሄርሜላ ፍቅረኛ ማን ነው የሚለውን ነገር ዛሬ ይዤላችሁ መጥቻለሁ። ፍጹም የማትጠብቁት ነው። እሱን መረጃ እንግዲህ በደንብ አድርጌ ያያቸው ሰው መረጃውን አድርሶኛል። የሄርሜላ ፍቅረኛ ማን ነው የሚለውን ነገር ሄርሜላ ፍቅረኛ አላት። በነገራችን ላይ አብርሃም አይደለም። ብዙዎቻችሁ ከአብርሃም ጋር ጀምረዋል፣ ከአብርሃም ጋር አንድ ላይ ናችሁ ምናም ትላላችሁ ፍጹም የተለየ ነው። ፍጹም አይደለም። ፍጹም የማጠብቁት ነገር ነው ሰው ስለዚህ ያለው መረጃ በትክክለኛው መንገድ ማን የታዩ ከፍቅረኛዋ ጋር የታየች የሚለውን ነገር መረጃው ደርሶናል። ማወቅ መስማት ስላለባችሁ ነው። እውነትም በትክክለኛው ከህይወታቸው ወታለች። ኢንስታግራም እና ቲክቶክ ላይ የምታዩትን አትመኑ። ሄርሜላ በምትለቀው ነገር ግን ሪል ፍቅረኛ እንዳላት ፍቅረኛውን በጣም የማጠብቁት ነው ስለሱ መረጃ ይዣ ያለው ሁሉንም አድምጠን እንመረ ሌ አንተ ግን የላክልኝ ፎቶ ትክክል ነው? የምር አንድ ላይ ናቸው? ሜይ ቢ ምናልባት ቪዲዮ አንድ ላይ ስለሚሰሩ ቪዲዮ አንድ ላይ ተደጋጋሚ ጊዜ ስለሚሰሩ ለዛ ይሆናል። ግን አሁን እርግጠኛ ነው አንተ በዚህ እርግጠኛ ነኝ። እኔ ካፌ ውስጥ እኮ ይመጣል እኮ። እኔ ካፌ እዛ ሻይ ቦታ ምናምን እላለሁ። አንተ የማለት እኮ ግን፣ አሁን የላክልኝ ፎቶ ላይ የልጁ ምስል በደንብ አይታይም። ማን ነው ልጁ ታውቀዋለህ? ፍቅረኛ መሆኑን ማለት ከሚያሳዩት ሪያክሽን ያወቀው ወይንስ ትክክለኛ ፍቅረኛቸው ምናምን ስልል ያውነ የፍቅረኛሞች የሚያደርጉት ሪያክሽን እኮ አለ፣ የሚያደርጉት አክሽን ነገር ማለት ነው። ሶ ምንድን ነው እኔ ተጠግቼ በደንብ አየዋቸው፣ አጋቢ ምናምን ስለም ያወራሉ ምናምን ከባህር የራሳቸው ሚስጥራዊ ነገር ማለት ነው። አሁን እኮ ግራ እየገባኝ ያለው ማለት ነው። ጀስት ለቪዲዮ ምናምን ተቀጣጥረው ምናምን ሊሆን ይችላል። አሁን እሷ ኢንስታግራም ላይም ቲክቶክ ላይም በጣም ብዙ ቪዲዮ ይደርሰኛል እኔ ማለት ነው። እያለቀሰች ምናምን አንተ ታስፈልገኛለህ ምናልም ተክተልኛል ያልኛል ምናምን የምትለው የሆነ ሰው አለ እና ያ ሰው እኔም ለእንትን ለማድረግ ሞክሬ ነበር፣ እኔም መረጃው አልደረሰኝም ነበር። እና አሁን እሱን አይታ አንተ ይሄን ስትልክልኝ ትንሽ ግራ ተጋባው እኔም ነውእን ኢንስታግራም ላይ ፖስት አድርጋ አብርሃምን ምናምን አበቃ እንዴ አላለችም። ግን እውነት ለመናገር አላለችም። ግን ሁኔታው ይመስላል ቲክቶክ ላይ የምትለቀው ቪዲዮ አለ እና በጣም አስመሳይ ነች። እውነትም ልንገርህ መሰለህ በድብቅ ነው ካፌ እንኳ ይበን ስትገባ ሚያወጣ ነው ምናምን የሆነ የሚያውቅ ሰው ምናምን እንዳይባታ ትፈልግም እና ፍቅረኛ እንደሆኑ በደንብ በደንብ ማለት ትክክል ነው ማለት ነው ያስታውቃል። እንደ እርግጠኛ ነኝ ምንም መቶ ፐርሰንት ነው እርግጠኛ ነኝ ምንም ምንም ጥያቄ የለውም። እሷ በቃ አውቃ ነው የእነሱን ህይወት በቃ ይሄ ለማበላሸት ፍቅራቸው እንዲቀንስ ምናምን። አብርሃም አሁን ከእሷ ጋር የሆነ ኢንተረስት ነገር ካለ ካለው ያው ብዙ ችግር ይፈጠራል። ገባ እሱ በጣም የሚገርም ነው። በጣም የሚገርም ነው። ስለዚህ እስኪ አንተ በእናትህ ልጁን ካወቅከው እስኪ ዝም ብለህ እነሱ ላይ ቪዲዮ ይሰራል ብለኸኝ አለ አይደለ? እነሱ ላይ ቪዲዮ ይሰራል በደንብ እርግጠኛ ነኝ። እርግጠኛ ለ መሰለህ አሁን ካፌ ቁጭ ለ ሰው ማለት ቪዲዮ መቅረጽ አይቻልም። ሰውን ገባህ ሪስክ ውስጥ ላለመግባት እኮ ነው። ፎቶ ብቻ ልክልፎ ለማንት የላክልኝ ላይ የልጁ ፎቶ አልታያለኝና የሆነ የምገምተው ሰው መስሎ ነበር። እስኪ አንተ ትልክልኛለህ፣ ዩቲዩብ ላይ ካለ ዩቲዩብ ላይ እንትን ትልልኛለህ። እኔ አሁን አንደኛ ፍቅረኛ ቢኖራትም ምን ቢላትም እኛ ምችት ነው የሚለን ድልት ነው የሚለን ችግር የለውም እንወዳታለን። በቃ አንዳንድ ኮንተንት ነው። ግን ድፍረቷ ደግሞ ኦልሬዲ በጣም ያና ብዙዎችን እያስቆጣ ነው ገባ እየታወቀባት ኦዲየንሱን ለማናደድ የምትሄድበት መንገድ ስለሚያናድድ ነው። እና ደግሞ የሩታ ፋሚሊም የሩታ ኦዲየንሶችም በጣም እንትን እያሉ ነው ታውቃለህ፣ በጣም ልጅቷ ላይ በጣም እየተናደዱ ነው። እና እኔም እልህ ገባሁ፣ ገባህ? አሁን የሚመጡልኝ ማስፈራሪያዎች ምናምን አሉ ማለት ነው። እና ያ ያ እኔን እልህ ውስጥ ከተተኝ፣ ታውቃለህ፣ በጣም እልህ ውስጥ ከተተኝ፣ እልህ ውስጥ ይከታል። አልገባህ ምንድን ነው? በቃ ካሁን በኋላ በእሷ ቪዲዮ እንዳሰራ ካሁን በኋላ አንተን እንዳትል ምናምን፣ በቃ እሷ የእሷ የተለየ ነው ወይ እሷ አብርሃምን ብትወደው ምንድን ነው ብርቅ ነው ወይ ምናምን አይነት ነገሮች ምልክቶች ይምጡልኛል። እኔ ደግሞ በሌላና በክፉ አስቤ አልነበረም እና ጀስት ይህን ነገር እንድታቆም ምናምን ነበር እል የነበረው ማለት ነው። አሁን ነገሩን ሳየው ግን በጣም በቃ ዛቻና ማስፈራረው ልነግር አልችልም በእውነት። እኔ ማለት እኔ የእሷ ኦዲንሶች ናቸው ብዬም አላስብም። እርግጠኝነት መናገር የምችለው የእሷ ጓደኞች ናቸው ይህን የሚያደርጉት፣ ከዛ ውጭ ማንም የሚያደርግ ነገር የለም። ገባ? ይህን ነገር ደግሞ ስትልክልኝ እኔ ምንም በቃ አለ አደለ፣ በሙሉ ኮንፊደንስ ነው እኔ በቃ በእርግጠኝነት ጀስት እኔ ጓደኛ እንዳላ ትጠራጠራለሁ። አንዳንድ መልእክቶችም ይደርሱ ነበር ማለት ነው ስለዚህ የኔ የሄርሜላን ነገር እኔ ካላቆሞች አሁንም እኔ ከኔ ጋር ልውስ ነው። ማንኛውም ሰው እኮ ሲያስመስል ምንም ነገር እንደወቀበት አይፈልግም። ፎከስ የምታደርገው ምንድነው አብርሃም ላይ ገባህ? እሱ ላይ ነው እንጂ እሷ ፍቅረኛዋ ምናምን ኖርማል ተደብቃ ነው ምንም ነገር የምታደርገው ላይ እኮ የምትኖረው ተደብቃ ነው። ትክክል፣ ትክክል፣ ትክክል። ስለዚህ እች ደግሞ በጣም ከባድ ሰው ነች፣ በጣም አስመሴ ሰው ነች። እኔ አብርሃም ከዚች ልች እንዴት ማለት ሆ ምን አስነክሰው ነው እንዴት እንደማይረቅ አላውቅም። ዝም ብሎ ሙዘ ዘመንዶቻ ማውራት ምናም ለፋሚሊ አለቅም ብቻ መከታተል አለበት ነው የማስበው። እሱ ቢያንስ እሷን በደንብ ካፌ አንድ ሰፈር ናቸው። አረ አዎ አዎ። አይ ምንድነው ታውቃለህ፣ ትመጣለች። የእሷ ቤት እኔ እንትን አካባቢ ነው። እኔ ወደ የት ነው በእናትህ? ወደ ቤላ አካባቢ ነው ሲባል የሰማሁት ማለት ነው። ቤላ ልጅ እንደሆነች ነው የማውቀው። እና እኛ የእሷ ኢሹ ከሆኖብን አይደለም፣ ተንስዬ ገብቷል አይደለም። ግን ታናድዳለች። በቃ አይደለም ኦዲየንሱ ጋር አይደል ተጋብታለች። ለዛ ነው ኤንዌይስ፣ አብርሃም ከእሷ ጋር ሆንም ባይሆንም የእሱ ኃላፊነት ነው። ግን ያለውን ነገር ደግሞ እኛ ማሳወቅ አለብን፣ ገባ። ለኦዲየንሱ ክብር ሲባል ማለት ነው።

እንኳን እሱ ትዚ ላላ በሄርሜላም ብዙ ነገር አይቻለሁ። እኔ በእንትና በሜሪ ያኔ ብዙ ውዝግብ ሲገቡ እራሱ እኔ በድፍረት ነበር እንትን ስል ነበር። ኧረ ላክልኝ በቃ፣ የትኛው እንደሆነ። እስኪ ዝም በለ፣ ስክሪን ሻት አድርገን ላክልኝ በቃ። እሺ እሺ፣ ያው እንግዲህ እንደሰማችሁት ነው። ኤኒዌይስ ዋናው ነገር ያው ከህይወታቸው መውጣቷና የእሷ ፍቅረኛ እንዳላት ነው። ማወቅ ያለባችሁን እንድታውቁ ነው። ሌላው ደግሞ በጣም ብዙ ማስፈራሪያ እና ስድቡን ተውት፣ ማስፈራሪያ በጣም ይደርሰኛል በሶሻል ሚዲያውም እንዲሁም ደግሞ በስልክ ጭምር እና ለሜሪ ያልተመለስን ለርሜላ ደግሞ የምናፈገፍግበት ጉዳይ ስለሌለ ብዙ መደንገጥና ብዙ መረበሻ አያስፈልጉም። እኛ አንደነግጥም። ኦልሬዲ ታርጌታችንን ዓላማችንን እስከምትመታ ድረስ ጉዳዩን እየቀጠቀጥን እየቀጠቀጥን እግር በእግር እየተከታተልን ጉዳዩን በደንብ አድርገን እንትን ለማድረግ እንሞክራለን። እኔ ብታምኑም ባታምኑ ሆነም ቀረም ግራም ነፈሰ ቀኝ ከዚህ ጉዳይ ላይ በፍጹም እጃችንን አናነሳም። ሁለቱ አንድ ላይ እስከሚወርስ እንታገላለን። እንኳን እኛ ቀርቶ ማለት ነው በእነሱ ሕይወት እና አቤልም ገብተው እየፈተፈቱ ነው ጓደኞቻቸው ገባ በእነሱ ሕይወት ብዙዎቹም እያደረጉ ነው ሰው። ስለዚህ እኛ እግር በእግር እየተከተልን የሚያጠፉትን እንኮረኩማለን። ሄርሜላ ብታምኑም ባታምኑ ፍቅረኛ ያላት ማን ነው የሚለውን አሁን አልነግራችሁም። ፎቶ ሬዲ ተልኮልኛል አረጋግጫለሁ በጣም ሰርፕራይዝ ነው የሆንኩት ከማን ጋርና ግንኙነት ያላት ለምንድነው የደበቁን ለምንድን ነው ይህ ነገር እኛ እንዳናውቅ የተደረገው ለምን በድብቅ ይገናኛሉ የሚለውን ነገር ደግሞ እኔ እየተከታተልኩ የምነግር ያው ምንም ጥያቄ የለውም በቃ ከእናንተ የሚበልጥ ነገር የለም እናንተ ባላችሁት መንገድ ነው ነገሮች መሄድም መስተካከልም ያለባቸው ብዬ ከማሰብ የተነሳ ነው ሰው ስለዚህ ይህ ምንም አትበሉ። በስነ ስርዓት ይመለከተናል፣ ስላለው ጉዳይ እናወራለን፣ እመሰክራለን። በተለይ ግን በሩታ ጉዳይ እናትነትን ስላየሽው እና በዚህ መልኩ ስለመጣሽ ኦዲየንሱም ደስ ብሎታል። እነሱን ወክዬ ደግሞ የተሰማኝን ደስታም ልነግርሽ እወዳለሁ። ከዚህ በኋላ ደግሞ በእርግጠኝነት እንግዲህ ለእሱ ምድል ሰጠሽው፣ ልጆቻችሁን በጋራ እንድታሳድጉ ከልብ ከልብ እመኛለሁ። ሱራ ዛበሻ ነበርኩ። ባይ አረውዳችኋለሁ። ሰብስክራይብ አድርጉ። እንቀጥላለን። ነገ በነገው ቪዲዮ ደግሞ የኤርሜላ ጓደኛ ትክክለኛው ማን ነው ላያወጡት ይችላሉ። ማን ነው የሚለውን ነገር በመረጃ እና በማስረጃ ይዤላችሁ መጣ ይሆናል።